አሰልጣኛ፣ ተከታታይ ተካታይ ድላችሁን አሳክታችኋል። እንዴት ነበረ ጨዋታው? እንቅስቃሴ ጨዋታው ጥሩ ነው። ማለት ባለፈው ያደረግነው ተጋድሎ በአሸናፊነት ማጠናቀቁ ልጆቻችን አነሳስቷል። ደጋፊው እንደዛ ተነሳስቷል። ልጆቹ ላይ ጫናውን እየቀነሰ ፍላጎታቸው እየጨመረ ማምጣቱ፣ የምትላቸውን ስህተት የነበሩ ነገሮችን እያረሙ ማምጣታቸው አሁን ብቻ ከቡና ጨዋታ በስተቀር በሌሎቹ ላይ ለማስተካከል ሞክረናል። ሐዋሳ ላይ አቻ ውጤቶች፣ ግብ መሳት፣ እነዚህ እነዚህ ነገር ነበር። አሁን ግን እየተጠቃለለ ወደ ማጠቃለያው ጥሩ እየሆኑ ናቸው። ልጆቹ በስነ ልቦና ረገድ ከፍ ብለዋል። ይሄ ነው አንዱ ትልቅ ነው እና ደስ የሚል ጨዋታ ነው ለእኔ። ልጆች ናቸው የደነግጡብኛል ብለህ ትፈራለህ፣ ግን ጥሩ ጥሩ ነው ጥሩ ወኖቹ እንዳለ ሆኖ አሁንም የመከላከል ጥንካሬው በጥሩ መንገድ እየደረ ነው ብዬ አስባለሁ። ግን ወደፊት ላይ የመጨረስ እድሎችን፣ አጋጣሚዎችን የመጠቀም ነገር ላይ ክፍተት አለ። ይሄ በቀጣይ ከምታደርጋቸው በሊጉ ለመቆየት ከምታደርገው ከፍተኛ ጥረት አንጻር ምን ማስተካከል ይጠበቅብኝ፣ ትልቁ መከላከል ብቻ ሳይሆን ግን ማታስቆጥር ከሆነ አደጋ አለው። የእኛ እነ ቢኒያም ጥሩ ኳሊቲ፣ ጥሩ ቴክኒካል እንትን ብቃት ያለው ልጅ ነው። ወደ ግብ አልተመለሰም ዛሬ ማግባቱ ደግሞ ለሌላ ጊዜ ያነሳሰዋል ብዬ አስባለሁ። ነቢልም ጥሩ ላይ ነው ያለው። አድናንም ጎሉ ጋር የመታረቅ ነገር አለ። አሁን በተለይ የቢኒያም ስኮር ማድረግ የፊት መስመራችንን ለማጠናከር መነሻ ይሆናል ብዬ አስባለሁ። ጎሉ ኦንጎል ብሎ ነው የተመዘገበው በበረከት ዮሀንስ ነው ቢኒያም ክተሽ ካረገው በኋላ በረከት ነክቶት ጎል የተቆጠረው እና አጠቃላይ ግን አጥቂ ክፍል ላይ ስራ መስራት እንዳለብህ ግን ታስባለህ። በጣም በጣም ያው ለብቻ ማግኝታ ላይች ያየኸው አንድ ለአንድ ተገናኝተ እንደገና መረጋጋት በሚገባቸው ኩሎ መምታት እነዚህ እነዚህ ነገሮች መስተካከል አለባቸው። ልጆች እንደመሆናቸው እኔ እንደውም ጫና ከበዛባቸው ይቸገራሉ ብዬ ነበረ። የበለጠ ጥሩ ሆኖ መጥተዋል። ሀዲያም ጠንካራ ቲም ነው፣ በቀላሉ የሚታይ ቲም አይደለም። እነሱ ከነሱ በቅርቡ ጊዜያት ነጥብ ወስደን አናውቅም። ይሄን ነጥብ መውሰድ ለእኛ ትልቅ ነገር ነው። ከዚህ እንቀጥላለን ብዬ አስባለሁ። አመሰግናለሁ። አሰልጣኝ ቅድም በውጤቱ ተሸንፋችሁ ወጥታችኋል። እኔ ነበር አጠቃላይ ጨዋታ መስቀስ ጨዋታው እንዳጠቃላይ በጣም ለእኛ በጣም ቀዝቃዛ ነው። በጣም ቅዝቅዝ ያለ ፍላጎት ከዚህ በፊት የነበረን ፍላጎት አጠቃላይ ያለው ነገር ጠንካራ ነገር ነበረን። ዛሬ ያንን ሜዳ ላይ ብዙም አላየው። ምናልባት ከተጋጣሚያችን አንጻር ከነበረው እንቅስቃሴ አጠቃላይ ካለው ነገር የተሻለ ነገር ይዘን ነበር የቀረበው። ልጆች ግን በተወሰነ መልኩ የመጀመሪያውን አርባ አምስት ሆኖ በጣም ቀዝቅዘን የተጫወቱ በጣም ማለት ነው ወደ ሙከራ የምንቀይራቸው ኳሶች ሁሉ በጣም አነስተኛ ናቸው እና ሰከንድ አፍሬ የነበረው በተወሰነ መልኩ ለመቀየር የልጆችንም አጠቃቀም መስተካክለን የተወሰነ ነገር ለመስራት ሞክረናል። ነገር ግን ያንን ፈርስ አልባምስት የነበረውን ነገር በተወሰነ መልኩ ጫና ፈጥረን ወደ ጎን ለመቀየር ኳሶች ሁሉ ጥረት አድርገናል። ግን በቂ አይደለም። ምንድን ነው ይሄን ያደረገው ማለት ይቻላል። ይቀሰቀሰው ቡድኑ ነው እኔ ከማለት እየወረደ ነው የመጣው። አሁን ባለፈው አይተሃል። ባለፈው የነበረን ጥሩ ነገር ነበር ሜዳ ላይ። ዛሬ ግን በጣም ከዚህ ከምልህ በላይ ለማውራትም ትንሽ ይከብደኛል። እኔ ከዚህ በኋላ ብዙ ነገሮችን ማውራት አይጠበቅብኝም ማውራትም አልፈልግም። ያው ሜዳ ላይ እንግዲህ የታዩ ነገሮች አሉ። ልጆች ላይ ፍላጎት እጅግ አንሷል። ያለምን ሆነ ብዬ ደግሞ ልጆቹን ብዙ መውቀስ አልፈልግም። ዝግጅታችን ደካማ ጥሩ አይደለም። የሜዳ ላይ የምታየው ነገር ደግሞ ተገቢም ነው ብዬ አላምንም። ቀጣይ ባሉ ሂደቶች ልጆቹ ላይ ብዙ ነገር መስራት ይጠበቅብኛል። ያለውን ነገር የተሻለ ነገር በፍላጎት እንዲጫወቱ ከእኔ የሚጠበቁ ነገሮች አሉ። ቀጣይ አራት ጨዋታዎች ላይ የተሻለ ነገር ለመስራት ከነሱ ጋር በሰፊው ማውራት ይጠበቅብኛል ብዬ አስባለሁ። አመሰግናለሁ።